ዋናው አሁን ይሄን ላይሰንስ ካገኙ በኋላ ከሌሎች ኢንጂነሮች የተለየው ፕራዮሪቲ ወይም ጠቀሜታው ምንድን ነው? ጠቀሜታው ምንድን ነው? አሁን ከየተለያዩ ፕሮጀክቶችን ለምሳሌ ከካምፓኒዎች ጋር ፕሮጀክቶችን ቀርጸህ በእነዚህ ላይ ምርምር አድርጋለሁ ስትል ሲያው ቻርተርድ ኢንጂነር ተቀባይነቱ ትልቅ ተቀባይነት አለህ እና እንደገናም ደግሞ በዚህ በዩኬ በዓለም ላይ ላጥበው ና በዩኬ ላይ ሰርቲፋይ የሆኑ መሐንዲሶች ቲም አለ እዛ ውስጥ አባለህ የተለያዩ ፕሮጀክቶችን ሰርተህ መፈረም ትችላለህ እና ፍርማህ አክሴፕት ተብለው ለአንድ ዶክመንት ላይ ተለያዩ ፕሮጀክቶች ላይ እነዚህ እነዚህ ነገሮች ለምሳሌ አንድ ፕሮጀክት የኢትዮጵያ መንግስት ለምሳሌ ወይም የሱዳን መንግስት አጥንቶ እዛ ውስጥ ለወርልድ ባንክ ወይም ለሆነ አካል ሲያቀርብ የአጥኚ ቲም ውስጥ እዚህ ቻርተርድ ኢንጂነር የሆኑ ባለሙያዎች አሉ ሲባ አክሴፕታንሱ ይጨምራል። ምክንያቱም ሁለተኛ ቻርተርድ ኢንጂነር ከሆንክም በኋላ እንደገና አንተ ተጠንቅቀህ ነው ማለት ምንድን ነው የሆነ ነገሮችን በጥንቃቄ ነው መስራት ያለብህ ኤቲካሊ ከመፈረመ በፊት ከመፈረም ለመፈረም ላለመፈረም ሳይሆን ኤቲካሊ ኃላፊነት ነ ሬስፖንሲብልነት የሚሰማ ሰው ነ እና የምታደርጋቸው ነገሮች ሁሉ በማወቅና በማስተዋል የምታደርጋቸው ናቸው። በዚህ ሙያ ኢትዮጵያም እያለ ሆነ አሁን እዚህ ከመጣወኝ በርከት ያሉ ኢትዮጵያውያኖች በአካውንቲንግ ዘርፍ ቻርተርድ አካውንታንቶች በጣም ብዙ እንዳሉ አውቃለሁ እና በዚህ ሙያ ያሉ ኢትዮጵያውያኖች እስካሁን ገጥሞታል አስታውሳለሁ። የመካኒካል ኢንጂነሪንግና የኬሚካል ኢንጂነሪንግ አሶሲሽን ሚቲንግ ላይ እንደዚህ ቻርተር ኢንጂነር ስታተስን ለማስገኘት ቢያንስ ለተወሰኑ ሰዎች እየታሰበ እንደነበረና ግን በጣም ፕሮሰሱ ረጅም የሆነ ምክንያቱም እዛው ኢትዮጵያ ውስጥ ይህን ቻርተር ኢንጂነር መስጠት ያስቸግ ምክንያቱም ቻርተር ኢንጂነር ስታተስን ያገኘ ሰው ነው ለሌላ መስጠት የሚችለው እንጂ እዛው ውስጥ ይሄን ቻርተር ማን መጀመሪያ እሱን አፕሩቭ አደረገውና ሌላውን ስለዚህ አለም አቀፍ አዎ ተቀባይነት ካገኘ ኢንስቲትዩት ቻርተርድ ኢንጂነርነቱን ካገኘ በኋላ እንደገና እዛው ኢትዮጵያ ውስጥ ደግሞ እሱ ልክ እሱ ባለፈበት መስመር ሌሎቹን አሳልፎ መስጠት ይችላል እና እኔ አሁን ኢትዮጵያ ውስጥ የተወሰኑ ሌሎች እንደዚህ ቻርተርድ ኢንጂነር በተለያየ አጋጣሚ ከሌላ አገኙ ካሉ ከአንድ ከኛ ከኬሚካል እንዲሁም ከመካኒካል ኢንጂነሪንግ አሶሲሽን ጋር ሆነን ሌሎቹን ቻርተርድ ኢንጂነር ስታተስ መስጠት እንችላለን። ኦረዲ፣ እንትመስላለ ይህንን ላይሰንስ ያላቸው ሰዎች ቢያንስ ከሶስት ወይም ከዛ በላይ ወይስ አንድ ሰው ወይ ሁለት ሰው መስጠት ይችላል? ፓናል ሪቪው እርሶ ራሱ አሁን ብዙ ሰው አድርጎኛል ብለዋልና እንዴት ነው ሊሰጥ የሚችለው? ትንሽ አሁን ኢትዮጵያ ውስጥ ምናልባት እኔ ቀለል አድርግ የገለጽኩት መሰለኝ። በጣም ውጤታማ የሚሆነው መጀመ አሁን ኢንዲያንስ ቻይና፣ ለምሳሌ ምንድን ነው የሚያደርጉት? ባለሙያዎቻቸውን፣ ኢንጂነሮቻቸውን ከዩኬ ወይም ከአሜሪካ ይህንን ላይሰንስ እንዲሆኑ በብዛት እንዲሆኑ ያገኛሉና በዛው እንዲቆዩ ያደርጋሉ። ማለት ቻርተርድ ኢንጂነር ስታተሱን አለም አቀፍ ተቀባይነት እንዲኖረው እዚህ ዩኬ ላይ ካለው ላይ እንዲያገኙ ያደርጋሉና ኢትዮጵያ ውስጥም ወደዚህ ፕሮሰስ የሚያመጣውን እዛ ላይ የሚጠየቁትን ነገሮች የሚያሟሉበትን እውቀቱ አላቸው፣ ክህሎቱ አላቸው። ግን ያንን የሚያሟሉበትን ነገር በትሬኒንግ በተለያየ ነገር ማሳደግና ወደዛ እንዲመጡ ማድረግ ይቻላል። እዛው ግን እንግዲህ ቻርተርድ ኢንጂነር በኢትዮጵያ ውስጥ ብቻ ታዋቂ የሆነ እንትን መስጠት ይቻላል። ዓለም አቀፋ ግን እዛ ኢትዮጵያ ውስጥ ያለው ለመስጠት ነው። ቅድም ያልኩ ለኢትዮጵያ ውስጥም ለመስጠት መጀመሪያ ራሱ ቻርተር ኢንጂነር ሳሰሱን ያገኘ ወይም አፕሮቭ ያንን እንትን ያገኘ ሰው ቢሆን ሞር ተቀባይነት ይሆናል። እንደገናም ደግሞ ጥንክር ያለ ጥርት ያለ እንደው ላመለከተ ሁሉ ፈርመህ የምትሰጠው ሳይሆን ጥንክር ያለ ጥርት ያለ እንዲሆን ካደረግ ጥሩ ነገር ሊሆን ይችላል። ምን ይሰማዎታል? እርስዎን እዚህ ደረጃ በመድረሱና ያንን ትልቅ ኃላፊነትና እውቅናን የሚያስገኝ ስራ ላይ ከፒኤችዲው ስራ ባሻገር ይሄ ደግሞ ራሱን የቻለ ትልቅ ማዕረግ ነው እና ምንድን ነው የተሰማዎት? እንደው ይህንን ማዕረግ ሲሰጡት እንዳሉኝ እንግዲህ ሁለት ሶስት ፓናሎች ቀርበዋል። ከ አስራ ስድስት ገጽ በላይ የሆነ ፔፐር አፕሊኬሽን ፎርሙ እንደዛ ነው። ከዛያ በኋላ ሁለት ጊዜ የፓነል ሪቪው ቀርበዋል ለኢንተርቪው ማለ እነዛ እነዛ ሆኖ አልፈው እዚህ ደረጃ ሲደርሱ ምንድን ነው የተሰማሁት? እንደ ባጭርስ ጊዜስ፣ እንደዚህ ያገኛለሁ ብለው ጠብቀው ገምተው ነበር እንግዲህ ምንድን ነው ቻርተርድ ኢንጂነር የመጨረሻ በኢንጂነሪንግ የምትሰጠው

ቅድም የጠቃቀስኳቸው ነገሮች አሉ ግን ገና ወጣት ተመራማሪ እንደመሆኔ በጣም ብዙ ነገሮች መስራት እንዳለብኝ ይሰማኛል እና ይሄን ማግኘቴ ሌሎቹ ነገሮች ለመስራት ጉልበት ይሆነኛል እና ያ ነው የሚሰማኝ። ብዙ ነገሮች መስራት እንዳለብኝ እና ከሰራህ፣ ደግሞ ከደከምክ እግዚአብሔር ተጨምሮበት ውጤታማ ትሆናለህ። አሁን ጠቆም አድርገውኛል፣ ባለቤቱ ራሳቸው ፒኤችዲውን ከማግኘትህ የበለጠ ደስታ ተሰምቶሃል ብላ ጠቆመችኝ ወይም ተናገረችኝ ብለዋል። ምንድን ነው ለየት ያደረገው ለደስታው መንስኤ? እንደው ፒኤችዲ ነው እንግዲህ ዶክተር የሚለው ታይትል ብቻ ሳይሆን ሙያውንም ሁሉንም ያካተተው ትልቁ ነገር እሱ ነው እና እዚህኛው ላይ ደስታው ለምን ጨመረ? ብቁ መሆንህ የተረጋገጠበት ነው። በቃ እስካሁን ያለው ምንድን ነው የዩኒቨርሲቲ ያው ከስታፍ ፈተና ነው፣ ወይም ደግሞ ፒኤችዲ ደግሞ ቴሲስ ዲፌንስ አድርገህ እንደዚህ ነው እና ይሄ ግን ቅድም የነገርኩህን ደረጃዎች ሁሉ አልፎ የተሰጠህ ያገኘኸው ነገር ነውና በኢንጂነሪንግ ላይ ያለህም ብቃት የሚያሳይ ስለሆነ ደስ ይልሃል። ብቃት የተጨበጠ፣ የተወሰነ፣ የተጨበቀ፣ የተለካ ነገር ሲሰጥህ ያስደስት ይመስለኛል። እውነት ነው ትልቅ ነገር ነው። እንደዚህ አይነት ትላልቅ ማዕረጎችን ማግኘት በጣም የሚያስደስት ነው። በተለይም በዚህ በጣም ሰለጠነ በሚባል ሀገር ውስጥ ይህንን ማዕረግ ማግኘትና፣ እውነት ነው ያስደስታል። እንደው በዚህ ሙያስ ሌሎች እዚህ ዩናይትድ ኪንግደም ወይም ደግሞ በታላቋ ብሪታንያ ውስጥ በዚህ ቻርተርድ ኢንጂነር የሆኑ ሰዎች አጋጥሞታል? አላገኙም? አንድ ሰው ጋዜጣ ላይ ስሙን አይች አለሁኝ ስሙን አላስታውስም አሁን፣ እና በጣም ነው ደስ ያለኝ ስሙን ሳይ፣ ለንደን አካባቢ ነው ቲንክ ለንደን ነው የሚሆነው። እና ያው ቻርተር ኢንጂነር ስታተስ ሲሰጥ ቴሌግራፍ ላይ ይወጣል ስምህና አገኘህበት የት ዘርፍ። ስለዚህ እሱን አይቼ በጣም ነው ደስ ያለኝ፣ ግን አልተገናኘ ነው። ሌላው ዶክተር በላቸው በአንድ ወቅት በኢትዮጵያ ተመራማሪዎች መሰረታዊ ችግር በሚል ጉዳይ ላይ አንድ የኦንላይን መጠየቂያ አይቻለሁ። እንደው ለመሆኑ ያ ጥናት ምን ላይ ደረሰ? በእርሶ የተዘጋጀ ይመስለኛል። የኦንላይን ጥናትና ምን ላይ ደረሰ? እንዴት ነው መነሻውንስ? እንዴት ታስቦ ነው ይህንን የኢትዮጵያ ተመራማሪዎች መሰረታዊ ችግር በሚል እንዴት ታሰበና ያ ኦንላይን መጠየቅ ሊበተን ቻለ? ቅድም እንደገለጽኩት ያው ይሄ አሁን መሰረታዊ እዚህ የተቀጠርኩበትን ወይም ዩኒቨርሲቲ ውስጥ የምሰራውን ስራዬን እየሰራው ከጎን ትርፍ ጊዜ ባይባልም በሚኖረኝ ከስራ ጊዜ ውጭ ያሉትን ጊዜዎች ብዙውን ጊዜ ኢትዮጵያ ላይ መሰረት ያደረጉና በተለይ ችግር ቀራፊ ሊሆኑ ይችላሉ የሚሉ ነገሮች ላይ መስራትን እመርጣለሁ፣ እና ይሄ በጣም ወደፊት ራሱ በጉጉት የምጠብቀውና ና በኢትዮጵያ ላይ ለውጥ ሊያመጣ ይችላል ብዬ የማስበው የምርምር ስራ ነው። ሁለት ዓመት በፊት ነው የጀመርኩት። ምንድነው ምርምሩ የሚያጠነጥነው በኢትዮጵያ ውስጥ ያው በዩኒቨርሲቲ ና በምርምር ተቋማት ሪሰርች ሴንተር ውስጥ የተለያዩ የኢትዮጵያውያን ተመራማሪዎች አሉ፣ ምርምር ያደርጋሉ። ግን ብዙውን ጊዜ እልፍ ሲል አይታይም የምርምር ውጤታቸው ፐብሊሽድ ሲደረግ ወይም ደግሞ ወደ ማህበረሰቡ ገብቶ ችግር ሲፈታ አይታይም። ና ምንድን ነው ማህበረሰቡ ሲባል በኢትዮጵያ ነው ወይስ በውጭ? በኢትዮጵያ፣ በኢትዮጵያ ባለው ማህበረሰቡ። ብዙን ጊዜ ምርምር ከአካባቢህ ነው መጀመሪያ ያለብህ፣ ለአካባቢህ ነው መፍትሄ መስጠት ያለብህ እና ምንድን ነው ያለው ተጨባጭ ችግር የሚለውን ብዙውን ጊዜ እንግዲህ በእኛ ጋር አሁን የሌሎች ሀገሮችን ተሞክሮ ነው በቀጥታ አምጥቶ ይህንን መንገድ ይዘን እንሂድ፣ ለዚህ ይህንን መፍትሄ እንስጥ የሚል አካሄድ ነው ያለው። እኔ ግን ከዛ ትንሽ ለየታልግ መሰረታዊ መጀመሪያ ራሳቸው ኢትዮጵያውያን ተመራማሪዎቹ ምንድን ነው በምርምር ላይ ያለባቸው ችግር የሚል ወደ አምስት የችግሮች ዘርፎችን ለይቼ እነዛን ችግሮች እንዴት እንደሚዋቸው ለምሳሌ የፋሲሊቲስ በተለይ ሳይንስና ኢንጂነሪንግ ላይ ያሉ ተመራማሪዎች የፋሲሊቲስ የላብራቶሪ ኬሚካል የነዛ መኖር አለመኖር፣ ፕብሊኬሽን ማቴሪያሎች መኖር አለመኖር፣ ፖለቲካል በርደን የፖለቲካ ጫና በተመራማሪዎች ላይ ደሞዛቸው አንድ ተመራማሪ አራት በአራት የሆነች ቤት ተከራይቶ ልክ ከዩኒቨርሲቲ ገብቶ ከምሽቱ አምስት ሰዓት ስድስት ሰዓት ሊቆይ ሲል አከራዩ መጥተው ኮት ተኝቷል አልተኛም ብለው የሚያንኳኩበት አይነት ተመራማሪ የምርምር ውጤቱ ውጤታማ የሆነ ማለት በጣም አስቸጋሪ ነው እና እንደዛ አይነት ይሄ ኢኮኖሚካል ፕሮብሌሙ ኢቭን በዩኒቨርሲቲ ውስጥ ያለው ሞቲቭ ለምርምር ያለው ተነሳሽነት እንደገና ተመራማሪውን የማበረታታት ይሄንም በሙሉ የሚዳስስ ጥያቄ ነው። ወደ አርባ ጥያቄዎችን የያዘ ነው እንዳለ ለሰላሳ አንዱም ዩኒቨርስቲ ለሚገኙ ተመራማሪዎች ነው የበተንኩት፣ ኢትዮጵያ ውስጥ ላሉ እንደገና ደግሞ ከኢትዮጵያም ኢትዮጵያ ዩኒቨርሲቲ ውስጥ ኖረው ለትምህርት ውጭም ያሉ እነሱ እንደውም ጥሩ ምክንያቱም የኢትዮጵያና የውጭውን እያወዳደሩ ኮሜንት የሚሰጡበት ነው። እና እሱን ጠይቅ በትኜ መጠይቁን ኦንላይን ነው ኦንላይን ነው የሚመልሱት፣ እኔ መልሱን የማገኝ ኦንላይን ነው ማለት ነው። እሱን ሰብስቤ አናላይዝ ተደርጎ ጥናቱ ቀጥታ ለሚመለከተው አካል በተለይ ይህን ምርምር ትምህርት ሚኒስቴር ሊሆን ይችላል፣ ወይም ሳይንስና ቴክኖሎጂ ኤኒ ያንን የሚመለከት ከመቅረቡ በፊት ለምን የተወሰነውን ሙሉውን እንዳለ የኢትዮጵያን የውስጥ ገበና እንዳለ ፐብሊኬሽን ሊያታወጣው ይዘው አለ የተወሰነውን ግን ፐብሊሽ ዲሁንና ኮሜንት ላገኝ። ምክንያቱም አሁን ስትልክ ለፐብሊኬሽን በአለም ላይ ያሉ በተለይ ዴቨሎፒንግ ካንትሪስ ላይ የምርምር ስራ ላይ ብዙ ልምድ ያላቸው ሰዎች ስለሆኑ ይሄንን ፔፐር ሪቪው የሚያደርጉት ብዙ አስተያየት ኮሜንት ይሰጡኛል። ያንን ኮሜንት ጨምሬ ከዛም በኋላ ያንን ጥናት ውጤቱን ለሚመለከተው አካል ማቅረብ፣ የዩኒቨርስቲ ምሁራኖችን ሰብስቤ ማወያየት ከዛ በኋላ በሀገሪቷ ውስጥ ኦኬ መሰረታዊ ችግራችን በምርምር ላይ ይሄ ነው። ከዚህም በኋላ ይህንን ነገር እናድርግ የሚል አሁን የማልገልጸው የራሴ ሞዴል ዴቨሎፕ ያደረግኩታል። ኢትዮጵያ ልትከተለው የሚገባት የምርምር አቅጣጫ ወይም የምርምር አካሄድ፣ በምርምር ስራ ላይ የምትሄድበት አካሄድ ይሄ መሆን አለበት። ይህንን ደግሞ ዝም ብዬ አይደለም። አንድ የእኛን ከሰጡ ምላሽ ሁለተኛ የእነዚህ ብሪክ የሚባሉ ብራዚል ኢንዲያ ቻይና እና ራሽያ እነዚህ ገና ዴቨሎፕ የሆኑ አገሮች ናቸው። እና ለእኛ ጥሩ ተሞክሮ አሁን የምዕራባውያንን ለእኛ ልትወስዷቸው፣ ምክንያቱም ምክንያቱ፣ ምዕራባውያን ከሰላሳ ከሀያ ዓመት በፊት ፐብሊክ ነበረ ቤዝድ ነበረ ሪሰርቹ። አሁን ግን ወደ ፕራይቬት ተቀይሯል። ምክንያቱም ስቴብል ስለሆነ ስቲል ፐብሊክ ፈንድ አለው ለሪሰርች ግን ሞር ፕራይቬቱ ነው የሚያንቀሳቅሰው ሌሎቹ ሀገሮች ግን እነዚህ ግን ቅድም የጠቀስኩል ሀገሮች ግን ሞር ፐብሊክ ፈንድ ነው እና የእነሱን ተሞክሮ እንዴት ሆነው ነው የምርምር ስራቸውን እያሳደጉ ያሉት እና የእነሱን ሙሉ ሪቪው አድርጌዋለሁኝ አይቻለሁኝ ብራዚል አሁን ለምሳሌ አንድ የገጠማት ችግር ምን ነበር ልክ እኛ አሁን ብዙ ኢንቨስተሮች ወደ ኢትዮጵያ ይገባሉና ወደ ብራዚልም ብዙ ኢንቨስተሮች እንደዚህ ይገቡ ነበር ከተወሰነ አመት በፊት እና ችግራቸው ምን ነበር እነዚህ የሚገቡት ኢንቨስተሮች ምርምርን ብራዚል ውስጥ እንዲሰራ አይፈልጉም እዛ የመጡበት ሀገር ለምሳሌ ከእንግሊዝ ወደ ብራዚል የሄደ ካምፓኒ ሳምፕል ለምሳሌ የሆነ አፈር ወይም ለወይን የሚሆነ አፈር ወይም ለሸንኮራ አገዳ የሚሆነ አፈር እዛው ብራዚል ውስጥ ያለ ሪሰርች ሴንተር ሳይሆን የሚልከው እንግሊዝ ሀገር ልኮት ነው ምርምሩ የሚያዝ፣ እና ይሄ ናውሌጅ ትራንስፈር የለም። እና ያን በጣም ተቸግረው በኋላ ነው በስንት ትግል ወደዛ የመጡ። ስለዚህ ኢትዮጵያ አሁን ከዚህ ልትማር ይገባታል። እነዚህ አሁን ኢትዮጵያ ውስጥ የሚመጡ ኢንቨስተሮች የአገሪቷን ክሬም የሆነውን ብቻ በልተው ከዛ የሆነ ጊዜ ሪሶርሱ ሲያልቅ ጥለው ቸበርቆሻሻ መውጣት የሚችሉ አይደለም። መሆን ያለበት ከስር ልክ አሁን ሲጀምሩ እዚህ ጋር አንድ ራሱን የቻለ ቢግ ሪሰርች ሴንተር ኖሮ ስራቸውን የሚያይ ናውሌጅ ትራንስፈር የሚያደርግ ሊኖር፣ እንደዛ እንደዛ አይነት ነገሮችን የሚጠቁም በጣም እምጓጓለት አሁን በኋላ ምናልባት እንደ መጨረሻ ላይ የምጠይቀኝ ከሆነ አሁን ልመልስል ጊዜ ሰዓታችንም እየሄደ ስለሆነ የወደፊት ቅዴ ይሄንን ነገር ወደ አንድ ነገር ማምጣት ምናልባት አሁን ብዙ ሰዎች የሚያነሱ ጥያቄ አለ። አሁን የፖለቲካ የተለያዩ አገሪቱ ያለ ሁኔታ እኔ ባለኝ እንትን ምንድን ነው ሁሉም ሰው የራሱን የፖለቲካ እንትን ማንቀሳቀስ ይችላል። እኔ ከየሄ ትክክል ነው ይሄ ስህተት ነው የምትለው የለም፣ በፖለቲካ አካሄድ ማለት ነው። ግን እንደ ሀገር ግን ልክ ኢትዮጵያ የምትባለዋን ሀገር ሲያስብ ግን የፖለቲካውን አስተሳሰቡን አንድ ቦታ አድርጎት ከዛ ውጭ ያለውን ለሀገሩ ግን የሚያደርገውን ሙያዊ እንቅስቃሴ ግን ሁልጊዜ ሊያስብ የሚገባው አንድ እናት ለልጆቿ ሁልጊዜ ጊዜ ምንድን ነው የሚበሉት ምንድን ነው የማደርግላቸው ብላ እንደምታስብ ልክ ማሰብ ነው። ትሰራለህ እኔ አሁን በዚህ በዩኒቨርሲቲ ውስጥ በቃ ስራህን ኖርማል ስራህን ትሰራለህ፣ ምንም ችግር የለም ትሰራለህ። ከዛ ውጭ ግን የተወሰነች ደቂቃ ለሀገርህ የሚሆን ነገር ማሰብ እና ደስ ይልሃል፣ ደግሞ ሰርታኸው የሆነ ነገር ላይ ሲደርስ በጣም ደስ ይልሃል። በጣም አመሰግናለሁ ዶክተር። እንግዲህ ትልቅ ነገር ነው እውነት ያደረጉት። እና በተለይ በዚህ አሁን በቅርቡ የአባይ ግድብ ጉዳይ በጣም አሳሳቢ ነገር ነው። በኢትዮጵያኖች ከጥንት ጀምረን የአባይ ጉዳይ ሲነሳ ሁላችንም ይቆጠቁጠናል። አሁን አንድ ነገር ተጀምሯል። በተለይም በውጭ የሚገኙት ኢትዮጵያኖች ምሁራኖች፣ በተለይ በዚህ አይነት እውቀት ላይ ያላቸው ሰዎች አንድ ነገር ላይ እንዲያደርጉ በሚል በአባይ ግድብ ላይ የሚንቀሳቀስ በውጭ ያሉ ኢትዮጵያን ሙያተኞች ያቀፈ አንድ ማህበር ባለፈው ሰኔ ላይ እንደተቋቋመ አንዳንድ ጽሁፍ ነገሮችን አይቻለሁ ሰምቻለሁም። እንደዚሁም እንደው ዓላማው ምንድን ነው? በዚህ ላይ እርሶ ሮሉም ከፍተኛ እንደሆነ አንዳንድ መረጃዎች አሉኝና ምንድን ነው የእርሶ ኃላፊነት በዚህ ቦታ ላይና ምንስ እያደረጋችሁ ነው ያላችሁት?